ቱጃሩ አርበኛ ሐጂ ራሕመቶ ሙኽታር በዛሬው በ2017 ዓ.ም ኢትዮጵያ የኢትዮጵያ አርበኞች የነፃነት ቀን ስለ ቱጃሩ ወይም ባለሀብቱ አርበኛ የነፃነት ተጋድሎ ታሪክ ይዤላችሁ ቀርቤያለሁ። ቱጃሩ የነፃነት አርበኛ ሐጂ ረሕመቶ ሙኽታር ይባላሉ። እኒህም የነፃነት አርበኛ ብዙ ገድለ ታሪኮች ያሏቸው ሲሆን በጥቂቱ ለማስታወስ ያህል ኢትዮጵያ በጠላት ልትወረር መሆኗን ቀድመው በመስማት ለንጉሠ ነገሥቱ ያሳወቁ፣ ከወረራው በፊት ሕዝብን በማንቃት በስንቅና ትጥቅ እንዲዘጋጅ በተደረገው የሀገር ፍቅር ማህበር መጠነ ሰፊ አስተዋጽኦ ያደረጉ፣ የታጠቀ ወታደር በማሰልጠን የነፃነት ትግሉ የስንቅና ትጥቅ ክምችትን ከዘራፊዎች ያዳኑ በኢጣሊያ ወራሪዎች እጅ ገብተው ከሞት ወይም ከግዞት አፋፍ የተረፉ ወይም የዳኑ ንጉሠ ነገሥቱ በስደት እንግሊዝ ሀገር በነበሩበት ወቅት የሀገር ቤት የነፃነት ትግሉ ዋነኛ የመረጃቸው ምንጭ የነበሩ በሀገር ውስጥ ለነበሩ የውጭ ሀገር ዲፕሎማቶች በልዩ ሁኔታ የሚደርስ የነፃነት ትግሉ መረጃዎችን ያቀረቡ የንጉሠ ነገሥቱ የስደት ትግል ውጤት እያፈራ የመሆኑን ዜና ለአርበኞች በማስተላለፍ በርትተው እንዲታገሉ የቀሰቀሱ ከሁለቱ ወንድማ ማቾች አርበኞች ማለትም ከደጃዝማች አበራ ልዑል ራስ ካሳ እና ከደጃዝማች አስፋወሰን ልዑል ራስ ካሳ ጋር በልዩ ሁኔታ የትጥቅ እና የስንቅ ድጋፍ አቅራቢ በመሆን የታገሉ እና ያታገሉ ከነፃነት በኋላም የፈረሰውን የኢትዮጵያ መንግስት መልሶ በማቋቋሙ ሂደት ላይ ግንባር ቀደም ግንባር ቀደም የሆኑ ወዘተ ናቸው። የዛሬው ፕሮግራማችን ይህን ሁሉ የነፃነት ትግል ስላደረጉት ስለ ሐጂ ራሕመቶ ሙኽታር የሚተርክ ይሆናል። መልካም ቆይታ። የቱጃሩ አርበኛው ማንነት አጭር ቅኘት። ሐጂ ራሕመቶ ሙኽታር በዛሬው የማዕከላዊ ኢትዮጵያ ክልላዊ መንግስት በስልጤ ዞን በስልጤ ወረዳ በ1895 ተወለዱ። በ21 ዓመታቸው በ1916 ዓመት ኢትዮጵያ የንግድ ሥራ ፍለጋ ወደ አዲስ አበባ መጡ። እድል ቀንቷቸው በዛው ዓመት ኤቤስ ዓለም አቀፍ ኩባንያ ውስጥ በቀን ሠራተኝነት ተቀጠሩ። የመጀመሪያ ደሞዛቸው በቀን ሃያ አምስት ሳንቲም ማርትሮዛ ብር ነበር ትንሽ ቆይቶ በቀን አንድ የማርትሮዛ ብር ሆነላቸው። ሐጂ ራሕመቶ በነበራቸው ታማኝነት፣ ታታሪነት እና ትሕትና ተመርጠው ከተቀጠሩ በአጭር ጊዜ ውስጥ የሰራተኞች አስተባባሪ አሆኑ ቀጥሎም የኩባንያው የሰው ኃይል ዘርፍ መሪ ወይም ካቦ ሆነው ተሾሙ። ኤርትራን ጨምሮ በመላው ጠቅላይ ግዛት ለነበረው የኩባንያው ቅርንጫፎች የሰራተኞች ጉዳይ መሪ እና አስተባባሪ ለመሆን ቻሉ። በዚህም ኃላፊነት ላይ እያሉ ነበር የፋሽስት ወረራ ዳግም በሀገራችን ላይ ይት የኢትዮጵያ አርበኞች ታሪክ በተሟላ ሁኔታ አለመገለጹ የሀገራችን የነጻነት ታሪኮች የመሟላት ጉድለት ይታይባቸዋል። የተሟሉ አይደሉም። የሚዘሏቸው አውቀውና ባለማወቅ የሚቆርጧቸው ታሪኮች ይበዛሉ። ሁልጊዜም ስለተወሰኑ አርበኞች እና መሪዎች ብቻ ድግግሞሽ ታሪክ በማቅረብ የሀገራችን ታሪክ የተሟላ እንዳይሆን አድርገውታል። ይህም በመሆኑ የሀገር ግንባታው ላይ ከፍተኛ አደጋ አስከትሎ እስካሁን ድረስ በወጉ እንዳንግባባ አድርጎን ይገኛል። ታሪካቸው አዘውትሮ የሚነገርላቸው አርበኞቻችንን እያመሰገንን ታሪካቸው ያልተዘመረላቸውን መጨመሩ የእኛ ድርሻ ይሆናል። በዚህም መንፈስ ነው ይህንን ታሪክ ይዤላችሁ የቀረብኩት። ለኢትዮጵያ ነጻነት ያልተከፈለ ዋጋ የለም፣ ዋጋ ያልከፈለም አይገኝም በሚል መርህ እንድንጓዝ እመኛለሁ። ኢትዮጵያ ብቸኛ የጥቁር ህዝብ እና መንግሥት ሀገር እንደነበረች በአሁኑ ጊዜ በአፍሪካ ከሃምሳ በላይ ሀገራት ይገኛሉ። በ1920ዎቹ እስከ 1950ዎቹ ኢትዮጵያ ብቸኛ የጥቁር ህዝብ መንግሥት ነበረች። ዛሬ ለምናከብረው የአርበኞች ቀን ምክንያት በሆነን ጊዜ በአፍሪካ የጥቁር ህዝብ መንግሥት ኢትዮጵያ ብቻ ሆና ቆይታለች። የተቀረው የአፍሪካ ክፍለ ዓለም በአውሮፓውያን የቅኝ ገዢዎች ተከፋፍሎ ይመራ ነበር በጊዜው የነበረው በአፍሪካ የእንግሊዝ የፈረንሳይ የጀርመን የኢጣሊያ ወዘተ መንግስት ነበር በአፍሪካ የነጭ መንግስታት መካከል ኢትዮጵያ ብቸኛ የጥቁር ህዝብ መንግስት ሆና መታየቷ ነጮቹን አንገበገባቸው እረፍት ነሳቸው በመሆኑም በጊዜው ብቸኛው የጥቁር ህዝብ መንግስትን ገዝግዘው ለመጣል ብዙ ሴራ ያሴሩ ጀመር። ኢጣሊያ እንድትወራት እና እንድትይዛት ባርከው ሰጧት። እንዴት የጥቁር ሕዝብ መንግሥት ይኖራል በሚል የዘረኝነት ንቀት ተወጥረው በድል እንገናኝ ተባብለው ኢጣሊያን ለወረራ ላኳት። በኢትዮጵያ ላይ ከባድ ነገር ሊመጣ ነውና በቁርጥ እነዘጋጅ ጥሪ ለንጉሠ ነገሥቱ መቅረቡ ሐጂ ራሕመቶ የሚሰሩበት ዓለም አቀፍ የንግድ ድርጅት ኤቤስ ኩባንያ ኢጣሊያ ኢትዮጵያ ልትወር መሆኑን አስመራ እና ሞቃዲሾ ከነበሩት ቢሮዎች አማካይነት አረጋገጠ። ይህ መረጃ ለኢትዮጵያም ለኩባንያውም ትልቅ መርዶ መሆኑን ተገነዘበ። በመሆኑም የኩባንያው ባለቤት ለንጉሡ ራሱ መናገር እንዳለበት እና ለመከላከሉም ዝግጅት መመካከር እንደሚገባው አመነ። ጊዜ ሳያጠፋ ከኤደን ከየመኑ ወደ አዲስ አበባ መጣ። ግለሰቡ አንቶኔን ቤሴ ይባላል። የፈረንሳዊ ዜግነት ያለው ነበር። የኤቤስ ዓለም አቀፍ የንግድ ኩባንያ ዋና መስሪያ ቤት የሚገኘው ኤደን ነበር። የአውሮፓ ምርቶችን ለኤሽያ እና ለአፍሪካ በዋነኝነት የሚያከፋፍል ተቋም ነው። በተለይም የሼል ነዳጅ ማደያን በኢትዮጵያ ጨምሮ በመላው ኤሽያ እና አፍሪካ ያስተዋወቀው ይኸው ኤቤስ ኩባንያ ነው። የኢትዮጵያው ኤቤስ በፒያሳ አካባቢ በኢጣሊያ ሰፈር በጣሊያን ሰፈር ቢስ መብራት በተባለው ቦታ እስካሁን ይገኛል። አንቶኔን ቤሴ ጊዜ ሳያጠፋ አዲስ አበባ ደረሰ። አስደንጋጩን ዜና ለንጉሠ ነገሥቱ እና ሐጂ ራሕመቶን ጨምሮ ለከፍተኛ የኩባንያው መሪዎች በከፍተኛ ምስጢርነት አሳወቀ። ከንጉሡ ጋር የነበረው ቆይታ በደንብ መግባባት የተቻለበት አልነበርም። የአንቶኔን ሐሳብ በኢትዮጵያ ላይ በጣም ከባድ የሆነ መከራ ይከሰታልና በቁርጥ እንዘጋጅ የሚል ነበር። ንጉሡ ግን ችግሩ ቢከሰት እንኳ ከአውሮፓ ሀገራት ጋር በነበራቸው ጥሩ የሆነ ዲፕሎማሲያዊ ግንኙነት መፍታት ይቻላል የሚል እምነት እና ተስፋ ነበራቸው። አንቶኔን ቤሴ ግን እባኮ አንዘናጋ ከፊት ለፊታችን እየመጣ ያለው ነገር በምንም የዲፕሎማሲያዊ መንገድ የሚፈታ አይደለም። ብቸኛው መፍትሄ በኃይል የሚመጣውን በኃይል መመለስ ብቻ ነው በማለት ለማስረዳት ሞከረ። ንጉሡ በግማሽ ተቀብለውት ሲለያዩ፣ ለማንኛውም እኔ እኔና ኩባንያዬ ከአሁን ጀምሮ በሁሉም መንገድ እና መጠን እርሶንና ሀገሮን ለመርዳት ዝግጅት እናደርጋለን ብሎ ተሰናበታቸው። የኢትዮጵያ ንጉሠ ነገሥት መንግሥት የኢጣሊያ ወረራ ጉዳይ በጥብቅ መከታተል ሲጀምር ደረሰበት። ኢጣሊያም ዝግጅቷን በማጠናቀቅ ላይ ነበረችና ለወረራው ሰበብ ፍለጋ የጠብ አጫሪነት ተግባሯን እዚህም እዛም በኢትዮጵያ ላይ ትተኩስ ወይም ትለኩስ ጀመር። የሐጂ ራሕመቶ እና የኩባንያው ዝግጅት። አንቶኒን ቤሴ ለኩባንያው የኢትዮጵያ ኃላፊዎች እና ሐጂ ራሕመቶ አስፈላጊውን ቅድመ ዝግጅት እንዲያደርጉ ነግሮ ወደ ዔደን ተመለሰ። አንቶኒን ቤሴ እና ኩባንያው ቃሉን በመጠበቅ ለኢትዮጵያ የጭንቅ ቀን ወዳጅ ለመሆን ቆርጦ ተነሳ። በኤደን ውስጥ ብዙ ዝግጅት አድርጎ ብዛት ያለው የጦር መሳሪያ የጦር መኪና ነዳጅና ሌሎች ልዩ ልዩ የትጥቅና የስንቅ ክምችት በመርከብ አስጭኖ ሀገሩ ፈረንሳይ ወደምትገዛት ጅቡቲ ወደብ አደረሰ። 10 ሺህ መኪና 360 ሺህ ሊትር ነዳጅ ለንጉሣዊው አየር ኃይል ብቻ የሚያገለግል የአየር ነዳጅ ወዘደ በመርከቡ ጭኖ እንደመጣ የሰነድ መረጃዎች ያረጋግጣል። ሐጂ ራሕመቶ እና ሌሎች የሀገሪቱ ታላላቅ መሪዎች፣ ባልሀብቶች የሀገር ፍቅር ማህበር በሚል ሳምንታዊ የህዝብ ቅስቀሳ ለነጻነት ትግሉ ዝግጅት ማካሄድ ጀመሩ። እሁድ ሐምሌ 11 1927 የመጀመሪያው የንቅናቄ ዝግጅት በጊዮርጊስ አደባባይ አቀረቡ። ክቡር አቶ መኮንን ሃብትወልድ የማሕበሩ ሰብሳቢ ነበሩ። ሐጂ ራሕመቶ በሐሳብ፣ በገንዘብ፣ በቁሳቁስ ድጋፍ እና በቦርድ አመራርነት ሁል ጊዜም ከፊት ለፊት አልተለዩ። ከሐምሌ 11 እስከ ሚያዚያ 23 1927 ሰባት ለዘጠኝ ወራት ያህል የሐጂ ራሕመቶ ሙኽታር የክቡር አቶ መኮንን ሃብትወልድ እና የሌሎች ጉምቶች ሕዝብን የማንቃት፣ የመቀስቀስ ለትጥቅና ለስንቅ እንዲዘጋጅ የማድረጉ ነገር በሚገባ ተሰራበት። የሐጂ ራሕመቶ ሙኽታር ወታደር በማሰልጠን የስንቅ እና የትጥቅ አቅርቦት አቅርቦት ደህንነቱን ስለመጠበቃቸው ኢጣልያ ከአድዋ ውርደቷ በኋላ ለአርባ ዓመታት ስትዘጋጅበት የነበረውን የበቀላ የጦር መሳሪያ ኃይሏን አንቀሳቅሳ ኢትዮጵያን በሰማይና በምድር በይፋ ወረራ ከፈተች። የኢትዮጵያ ንጉሠ ነገሥት መንግሥትም ምታ ነጋሪት ክተት ሰራዊት አወጀ። ሁሉም በየፈርጁ እና በየሚናው ሀገርን እና ሕዝብን ከወረራ የማዳን ስራውን አፋፋመ። የቱጃሩ አርበኛ ሐጂ ራሕመቶ ሙኽታር ሚና ልዩ ነበር። በሌላ በማንም የማይተካ ሚናቸውን ተያያዙት። የመጀመሪያ ተግባራቸው ለነፃነት ትግሉ የስንቅና ትጥቅ አቅርቦት ምንጭ የነበረው የኤቤስ ኩባንያን ከአደጋዎች በተለይም ከታጠቁ ዘራፊዎች ማዳን ነበር። ከኩባንያው ሰራተኞች ከዘመድ እና አዝማድ የተውጣጣ ከአንድ መቶ በላይ የታጠቀ ወታደር መልመለው አሰለጠኑ። በጊዜው የነበረውን ዘመናዊ መሳሪያ አስታጠቁ። ኩባንያው እንዳይዘረፍ አሰማሩ። ዓለም አቀፍ ኩባንያው ውስጥ ለነፃነት ትግሉ የሚውል ከፍተኛ የስንቅና ትጥቅ ክምችት ስለነበር እሱን ማዳን ለሀገሪቱ የትጥቅ ትግል አንድ ወሳኝ ጉዳይ ነበር። ሐጂ ራሕመቶ የተሳካ ጥበቃ አደረጉ። የተደራጁ ዘራፊዎች የዓለም አቀፍ ኩባንያዎችን ወረው ሙልጭ አድርገው ሲዘርፉ ኤበስ ኩባንያ አንድም ሳይነካ አለፈ። ኩባንያው ከዘረፋ የዳነው በተአምር አልነበረም። ነገር ግን የሐጂ ራሕመቶ የታጠቁ ወታደሮች ከኩባንያው አጥር ውስጥ ሆነው የሚያደርጉት መከላከል ለሁሉም የሚያስፈራ ሆነ። በዚህም ምክንያት ማንም ሳይደፍረው እና ጥሶ ገብቶ ዘረፋ ሳይፈጽምበት የዘረፋ ዓመታትን ለማለፍ ቻለ። ሐጂ ራሕመቶ ሙኽታር በዋናነት ከደጃዝማች አበራ ልዑል ራስካሳ እና ከደጃዝማች አስፋ ወሰን ልዑል ራስካሳ ጋር ልዩ ጥምረት አደረጉ። ከእነዚህ ከሁለት ወንድማማቾች አርበኞች ጋር የፈጠሩት ግንኙነት በአጋጣሚ አልነበረም። የሥጋ ዝምድና ስላላቸው እና የቆየ መቀራረብና ትስስር ስለነበራቸው ነበር። ሁለቱ ደጃዝማቾች ያደረጓቸው የነፃነት ተጋድሎች ሁሉ በሐጂ ራሕመቶ የስንቅ እና የትጥቅ አቅርቦት ጭምር የታገዘ ነበር። አርበኛው አቡነ ጴጥሮስ በሁለቱ ደጃዝማቾች አማካይነት ለትግሉ ከወሎ ወደ አዲስ አበባ በማስመጣቱ ሂደት ላይም የሐጂ ራሕመቶ ሚና እና ድርሻ ቀላል አልነበረም። አለመታደል ሆኖ የሁለቱ ወንድማማች ደጃዝማቾች የነፃነት ትግል እና ጥረት ሁሉ ሳይሳካ ቀረ። እነርሱም በኢጣሊያ እጅ ወደቁ። በዚህም ጊዜ ሐጂ ራሕመቶ ሙኽታር የደቡብ ኢትዮጵያ ግንባር ላይ ፊታቸውን አዞሩ። በራስ ደስታ ዳምጠው እና በደጃ አዝማች ገብረ ማርያም ጋሪ የሚመራው የደቡብ ግንባር ጦር ከሰሜኑ በተሻለ ጠላትን የመቋቋም ሂደት ነበረው። በመሆኑም ሐጂ ራሕመቶ ታዋቂ የሥልጤ አርበኞችን በመጠቀም የደቡብ ግንባርን ማጠናከር ተያያዙት። በጊዜው አበጋዝ ሁሴን ሳሊያ፣ ደጃዝማች ኦርሞራ፣ አርበኛ ሸክ ሁሴን ወይም የቂራሮ ሸክ፣ አርበኛ ሴላ ሰብሮ፣ አርበኛ ኤርሱላ ሰብሮ፣ አርበኛ ሱምከሞ ጡራሽ፣ በጣም ደስ የሚል ባህላዊ ስም ነው። ይሄ ትርጉሙ ራሱ ደስ ይላል። አርበኛ ሱምከሞ ጡራሽ፣ አርበኛ አሕመድ አዲሎ አርበኛ አበጋዝ ሙሳ በሽሮ ወዘተ የሚባሉ የሥልጤ ህዝብ አርበኞች ነበሩ። የውስጥ አርበኛውም በዛው መጠንና ደረጃ ነበር። ደጃዝማች ሻሞሮ፣ ገራድ ወልዴ ደልኬሮ እና ሌሎች የውስጥ አርበኞች ሥራና ተግባር ከሐጂ ራሕመቶ ሙኽታር ጋር በመተባበር ይሰሩ ነበር። የጦር መረጃዎችን የማሰባሰብ እና የማሰራጨት ስራቸው የቱጃሩ የሐጂ ራሕመቶ ሙኽታር ሌላኛው የአርበኝነት የነጻነት ትግሉ ዘርፍ መረጃዎችን ማሰባሰብ እና ለሚመለከታቸው አካላት ማሰራጨት። ሐጂ ራሕመቶ ሙኽታር ከፈረንሳዊው ምስተር ማውሪስ ዲ ወርተርስ ጋር በመተባበር በአጭር ሞገድ ለአዲስ አበባ ብቻ የሚሰራ የመረጃ ማሰራጫ አገልግሎት አቋቋሙ። የአርበኝነቱ ትግል ዜናን በአዲስ አበባ ለሚገኙ የውጭ ሀገራት ዲፕሎማቶች በልዩ ሁኔታ እንዲዳረስም ማስቻሉ በአጠቃላይም የመረጃው ማሰባሰብ እና ስርጭት ሶስት አይነት ደረጃ እና መልክ ነበረው። አንደኝ በስደት ትግሉ ላይ ለነበሩት ለንጉሠ ነገሥቱ የሚደርስ መረጃ ነበር። የከዳው፣ እየታገለ ያለው በአርበኞች የተያዘው የሀገሪቱ ስፍራ፣ በጠላት እጅ የወደቀው ወዘተ መረጃ ከሐጂ ራሕመቶ በፈረንሳዊው ሚስተር ማውሪስ ዲ ዎርተርስ በኩል በፈረንሳይ ኤምባሲ በጅቡቲ የኤቤስ ኩባንያ አድርጎ ለንጉሠ ነገሥቱ ይደርሳቸው ነበር። ሁለተኛ ከላይ እንደተመለከትነው በአዲስ አበባ ለሚገኙ የውጭ ሀገራት ዲፕሎማቶች በሞገድ አማካይነት የሚደርሰው መረጃ ነው። የኢትዮጵያ የነፃነት አርበኞች ድል እየቀናቸው መሆኑን በመግለጽ ዲፕሎማቶች ለየሀገራቸው መንግስታትና ሚዲያ እንዲያስተላልፉ እና ድጋፍ እንዲያስገኙ የማሳሰብ ዓላማ ነበረው። ሶስተኛው ለአርበኞች የሚተላለፈው መረጃ ነበር። ንጉሠ ነገሥቱ የአውሮፓ ድጋፍ ማግኘታቸውን፣ በቅርቡ የአውሮፓ ጦርን ይዘው ወደ ሀገራቸው እንደሚመለሱ በማስታወስ አርበኛው በያለበት በርትቶ እንዲዋጋ፣ ተስፋ እንዳይቆርጥ፣ እጅ እንዳይሰጥ የሚያሳስብ ነበር የሐጂ ራሕመቶ በኢጣሊያ እጅ መውደቅ በየካቲት 12 1929 በማርሻል ባርዶሊኖ ላይ የግድያ ሙከራ ተካሄደ። የግድያ ሞካሪዎቹ አብርሃም ደቦጭ እና ሞገስ አስገዶም የሚባሉ በጊዜው የኤርትራ ጠቅላይ ግዛት ተወላጅ ኢትዮጵያውያን ነበሩ። አለመታደል ሆኖ የግድያ ሙከራው ሳይሳካ ቀረ። በዚህም ሰበብ በብዙ ሺህ የሚቆጠሩ ኢትዮጵያውያን ተረሸኑ። ወደ አስር ሺህ የሚጠጉ ኢትዮጵያውያን ለግዞትና ለባርነት ተይዘው በጊዮርጊስ አደባባይ ታጎሩ። ለሀገራቸው ቀና አይነት አላቸው፣ ለኢጣሊያ ስጋት ናቸው የተባሉ ትላልቅ ሰዎች ሁሉ አጋጣሚውን በመጠቀም ከየቤታቸው እየታፈሱ ተወሰዱ። ሐጂ ራሕመቶ ሙኽታርም ታፍነው ከተወሰዱት ውስጥ አንዱ ሆኑ። ትላልቅ ሰዎች በመጀመሪያ ቤተ መንግሥት ይወሰዱና የሚጣራው ተጣርቶ ይለቀቃል ወይም ለግድያ እና ለግዞት ከተመደበው ጋር እንዲቀላቀሉ ወደ ጊዮርጊስ ሜዳ ይላካል። ሐጂ ራሕመቶ ከቤተ መንግሥት ለግድያ እና ለግዞት ከተመደቡት ጋር ሆነው ተገኙ።

መጋዛቸው ይታወሳል። የወደቀውን መንግስት መልሶ የመገንባት የአርበኝነት ስራቸው ወራሪው የኢጣሊያ መንግስት የኢትዮጵያ የነፃነት አርበኞች ከውስጥ ሲተከትጉት ከውጭ ደግሞ መርቀው ከሸኙት የአውሮፓ መንግስታት ጋር ተጋጭቶ ቀኑ ጨለመበት። በዚህም ምክንያት በ1933 ዓመት የኢትዮጵያ ኢትዮጵያን ለቆ ለመውጣት ግዴታው ሆነ። ሚያዚያ 27 1933 ንጉሰ ነገስቱ በሱዳን አድርገው ሀገራቸው ገቡ፣ በዙፋናቸውም ላይ ተቀመጡ። ነገር ግን መንግስት ፈርሶ ስለነበር ስነ መንግስቱን በድጋሚ ማቋቋም ከባድ ፈተና ሆነ። ዋናው ችግር የገንዘብ እጥረት ስለነበር መንግስታችንን ለማደራጀት ካዝናችን ባዶ ነውና እርዱን ለማረት ተገደዱ። በዚህም ጊዜ ሐጂ ራሕመቶ በግላቸው አርባ ሺህ የማርትሬዛ ብር ለመንግስት መልሶ ማቋቋሚ ያለገሱ ይኸውም በዛሬው የብር ምንዛሬ ቢሰላ ወደ 30 ትሪሊዮን ብር ሊገመት ይችል ይሆናል። ይህም ብቻ ሳይሆን በየጊዜው መንግስት እጅ ሲያጥረው ገንዘብ እያበደሩ የሀገሪቱ ስነ መንግስት በአጭር ዓመታት በሚገባ መቋቋም እንዲችል አድርገውታል። ስለ ሐጂ ራሕመቶ ሙኽታር አወራን እንጂ በየቤቱ እና ሁኔታው የሐጂ ራሕመቶ ሙኽታር አቻ ሥራዎች የሠሩ ግን ታሪካቸው የኢትዮጵያ የታሪክ ጸሐፊዎች የዘነጉት ብዙዎች ናቸው። በሚቀጥለው ዓመት የአንድ የሌላ የኢትዮጵያ የነፃነት አርበኛ ታሪክ ይዤላችሁ ለመቅረብ እንዲያበቃኝ አበቃኝ እየለመንኩ እሰናበታለሁ። የአርበኞች ቀን ድላችን አሁንም ላልተጠናቀቀው ቀሪ የነፃነት ትግሎቻችን ማቀጣጠያ እንዲሆን እመኛለሁ። የአርበኞች ቀን መልካም የአርበኞች ቀን።